ሊወግሩት ድንጋይ ሲያነሱ ያላሳየውን መቆጣት ምራቃቸውን ሲተፉበት ያላሳየውን ቅጣት በከበረ ደሙ ለሚያትማት ከአብራከ መንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቀናት ተናገራቸው፣ በጅራፍም እየገረፈ አወጣቸው ለክብሯ አይመጥናትምና። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችው የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የጻድቃን፣ የሰማዕታት ወዳጆች በእግዚአብሔር ስም እንደምንዋላችው፣ እንደምንሰነበታችው፣ እንደምንቆያችው አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን ልዑል እግዚአብሔር የተመሰገነ ይሁንልን። ውድ የመክሊት ዘተዋሕዶ ቤተሰቦች በዛሬው መርሐ ግብራችን እግዚአብሔር እንደወደደ፣ እግዚአብሔር እንደፈቀደ የአብይ ጾም ሦስተኛ ሳምንት ስለ ምኩራብ በተመለከተ እንማማራለን። የሚያስተምር እግዚአብሔር ነው የሚመክረን እግዚአብሔር ነው። የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጠን ዘንድ የእርሱ መልካምና በጎ ፈቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። ቅድስት ቤተ ክርስቲያናችን የአብይን ጾም ሦስተኛ ሳምንት ምኩራብ ብላ ትጠራዋለች። ዓመት እስከ ዓመት ያለውን ይትበሃል በያዘው ድጓ አብይ ጾም በገባ በሦስተኛው ሳምንት መጀመሪያው ቀን ቅድስት በሆነች በሰንበት በሚዘመረው በጾመ ድጓው ክፍል ጌታችን ኢየሱስ ክርስቶስ ወደ አይሁድ ምኵራብ ገባ፣ የሃይማኖት ቃልን አስተማረ ሲል እናገኘዋለን። መሐረ ቃለ ሃይማኖት እንዘይብል እንዲህ እያለም የሃይማኖት ቃል አስተማራቸው። ከመሥዋዕት ይልቅ ምሕረትን እወዳለው። የአባቴን ቤት የንግድ ቦታ አታድርጉት ቤቴስ የጸሎት ቤት ይባላል እያለም አስተማራቸው እነርሱም የቃሉን ግርማና የአነጋገሩን ጣዕም አደነቁ ይላል የዮሐንስ ወንጌል ምዕራፍ ሁለት ቁጥር አስራ ስድስት በዕለቱ ወንጌል ደግሞ በመቅደስም በሬዎችና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮችንም ተቀምጦ አገኘ የገመድም ጅራፍ አበጅቶ ሁሉን በጎቹንም በሬዎቹንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታደርጉት አላቸው ይላል የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ቅዱስ ያሬድ ይህን የወንጌል ክፍል ይዞ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማራቸው ይላል። ወንጌላዊው ቅዱስ ዮሐንስ ደግሞ ወደ አይሁድ ምኩራብ ገብቶ በሬዎችንም ከመቅደስ በጅራፍ እየገረፈ እንዳወጣቸው ነው የሚናገር። ምን ነው ተለያዩ ቢሉ አልተለያዩም። ቅዱስ ዮሐንስ አፈወርቅ በዚህ የወንጌል ክፍል ባስተማረው ትምህርት ላይ እንዲህ ይላል። አንድ ሰው እንዲህ ብሎ ሊጠይቅ ይችላል። ኢየሱስ ክርስቶስ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ከወትሮ በተለየ በታላቅ ቁጣ ገሰጻቸው። ገሥጿቸውም አልበቃውም በጅራፍ አበጅቶ እየገረፈ አወጣቸው እንጂ። ነገር ግን ከዚህ በፊት አንተ ሳምራዊ ጋኔን አለብ ሲሉት ምንም አልተናገራቸውም ነበር። ለምን ሊል ይችላል። በእርግጥም እውነት ነው። እነርሱም ቢሆን ያን ሁሉ ሲናገራቸው ከወትሮው በተለየ ዝም አሉ እንጂ ክፉ ኃይለ ቃል አልተናገሩም። አይሁድ ለራሳቸው ጥቅም ሲሆን ይናገሩታል። ክርስቶስ ግን ለእነርሱ ጥቅም ሲሆን ይናገራቸዋል። ለዚህም ማሳያው የአባቴን ቤት የንግድ ቤት አታደርጉት ባላቸው ጊዜ ይህን ስለምታደርግ ምን ምልክት ታሳየናለህ? አሉት ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 18። እውነት ነው ክርስቶስ ምንም እንኳን በተግሣጽና በጅራፍ ቢያስወጣቸው ከፍቅሩ የተነሳ ነውና የሃይማኖትን ቃል አስተማራቸው። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አንዳንዴ ጠንከር ያሉ ተግሣጾችን፣ አንዳንዴም ስድብ የሚመስሉ ኃይለ ቃላትን ሲናገር እናገኘዋለን። በዚህ ሁሉ ግን ፍጹም የሆነ ፍቅር አለበት። ሁሉንም ለሰው ልጅ ድኅነት ሲል አድርጎታልና፣ ሰው በፈተና ውስጥ ሲያልፍ ለተሻለ ክብር ይደርሳል። በውድቀት ምክንያት ስንገሰጽ ከፍ ወዳለ ክብር እንድንደርስ ያደርጋል። ክርስቲያኖች፣ ዛሬም ቤተ ክርስቲያን የብሔር፣ የቋንቋ፣ የዘር፣ የሥልጣን መነገጃ ለማድረግ የሚጥሩ አሉና እንደ ቅዱስ ዳዊት የቤት ቅናት በልታኛለችና የሚሰድቡህም ስድብ በላዬ ወድቋልና ነፍሴን በጾም አስመረርኳት እንበል። ስለ ቤተ ክርስቲያን እንጹም፣ ስለ ቤተ ክርስቲያን እንቅና። መዝሙር 64 ቁጥር 10። በስሙ ክርስቲያን ተብለን የተጠራን ሁላችን መንፈሳዊ ቅናት ይኖረን። ቅዱስ ያሬድ መዓዛ ሆሙ ለቅዱሳን አንቀጸ መድኃኒት የቅዱሳን መዓዛ የመድኃኒት በር እያለ የሚጠራትን ቤተ ክርስቲያን ሻጮችና ለዋጮች የወንበዴ ዋሻ እያደረጓት ነውና፣ ወደ በሯ እንገስግስ፣ በመዓዛዋ እንርካም፣ በመድኃኒትነቷ እንፈወስ። ጌታችን የቅድስት ቤተ ክርስቲያን ውበት የሚሸፍኑትን በጅራፍ እየገረፈ አስወጣቸው። ቅዱስ ያሬድ በጾመ ድጓው እንደ ፀሐይ የምታበራ እንደ ሙሸራ እየተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ አገር እያለ ስለሚናገርላት ቅድስት ቤተ ክርስቲያን ውበት ትንሽ ሀሳብ እናንሣ። ቅድስት ቤተ ክርስቲያን ውብ ነች። ውበት ልዩ ልዩ ነው። ሥላሴ ይህን ዓለም ውብ አድርገው ፈጥረውታልና፣ የሰው ልጅ በተፈጥሮ ውበት ይማረካል። ከሁሉም ደግሞ ውብ የሆነው የቅድስት ቤተ ክርስቲያን ውበት ውበት ራሱ የሚለካበት ነው። ሰላማዊው ኢየሱስ ክርስቶስ በማይናወጥ ዓለት ላይ የመሠረታት በከበረ ደሙ ያተማት ናት። የክርስቶስን መዓዛ የምናሸትባት፣ ክርስቶስን ራሱን የምናይባት ቅድስት ልዩ የሆነች መንግሥት ናት። የሰው ልጅ በዓለም ሳለ ለዐይኑ መልካምን ነገር ማየት፣ ለጆሮው መልካምን ነገር መስማት ጊዜያዊ ቢሆንም ሰላም እንዲሰማው ያደርገዋል። ቅድስት ቤተ ክርስቲያን ግን እውነተኛውን ምንጩ የማይነጥፈውን ዘለዓለማዊውን ሰላም ትሰጣለች። በዓለም ምናምንቴ ምክንያት ያጣነውን ሰላም ዕለት ዕለት ትለግሰናለች። የእውነተኛ እረፍት ምንጭ ናት። ዓለምን የሚማርክ ኃያል የሆነ ውበት አላት። ሰለሞን በመሐሌየ መሐሌ ይህች እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች ፣ እንደ ፀሐይም የጠራች ዓላማ ይዛ እንደ ተሰለፈ ሠራዊት የምታስፈራ ማን ናት ይላል። መሐሌ ምዕራፍ 6 ቁጥር 10 ጨረቃ ብርሃኗን ከፀሐይ የምታገኝ ቢሆንም ግርማና ውበት ተሰጥቷታልና ቅድስት ቤተ ክርስቲያን በጨረቃ ተመሰለች። ዮብ 316 ክርስቶስ ይህን ውበት የሚያደበዝዙትን እጅግ ይቃወማል። ጌታችን ከወትሮው በተለየ ቤተ መቅደሱን ገበያ አድርገውት ባገኛቸው ጊዜ ተቆጣ። ለዚህ ነው ሊወግሩት ድንጋይ ሲያነሱ ያላሳየውን መቆጣት ምራቃቸውን ሲተፉበት ያላሳየውን ቅጣት በከበረ ደሙ ለሚያትማት ከአብራከ መንፈስ ቅዱስ ለሚወልዳቸው ልጆቹ መጠጊያ ለምትሆን ስለ ቅድስት ቤተ ክርስቲያን በቅናት ተናገራቸው፣ በጅራፍም እየገረፈ አወጣቸው። ለክብሯ አይመጥናትምና። ገበያ አንድ ቀን ማትረፍ፣ አንድ ቀን መክሰር አለበት። ቅድስት ቤተ ክርስቲያን ግን ዘወትር ማትረፍ ነው። ብንኖርም ብንሞትም ትርፍ ነው። ገበያ አንድ ቀን እርካታ፣ አንድ ቀን ረሃብ ያለበት ነው። ቅድስት ቤተ ክርስቲያን ግን ለዘላለም የማያስርብ ለዘላለም የማያስጠማ መብል መጠጥ ያለባት ናት። ገበያ ሽንገላ አለበት። ከቅድስት ቤተ ክርስቲያን ግን ሁልጊዜ ጽድቅ አለ። ገበያ ስስት አለ፣ ራስ ወዳድነት፣ ፍቅረ ነዋ ያለበት። ቅድስት ቤተ ክርስቲያን ግን ፍጹም የሆነ ሕግ፣ ፍቅር፣ ጠላትን መውደድ ያለባት ናት። በሰዓቱ ክርስቶስ የአባቴን ቤት የንግድ ቤት አታደርጉ ብሎ የገሰጻቸውና ወደ ምኩራብ በገባ ጊዜ በዚያው ስፍራ እያገኛቸውን አይሁድን ለቤተ መቅደሱ ተቆርቋሪ የሚመስሉትን ከእነርሱ በላይ ለእግዚአብሔር ቅርብ እንደሌለ አድርገው የሚያስቡትን ነበር እንጂ በዚያ ስፍራ ያልተገኙትን አልነበረም። ስለዚህ ዛሬም ክርስቶስ ይህን የቅድስት ቤተ ክርስቲያንን ውበት በገበያ የሚሸፍኑትን በጅራፍ እየገረፈ ያስወጣቸዋል። እጅግም ይቀናልና ይህን የውበት ሁሉ መለኪያ የሆነውን ውበት ተማርከንበት ሳናደበዝዘው ዕለት ዕለት የቅድስት ቤተ ክርስቲያን ውበት እየገለጥን ለመኖር ያብቃን። እንዲሁም ክርስቶስ በክርስቲያኖች አካል በደሙ በገዛው ቤተ መቅደስ ይቀናል በአርአያውና በአምሳሉ በፈጠረው ክቡር በሆነው በሰው ልጅ ያለ ዋጋ እንደተገኘ ዕቃ በዓለም ገበያ በረከሰ ዋጋ ሲቸረቸር ክርስቶስ እጅግ ይቀናል። ቅዱስ ዳዊት ለወንድሞች እንደ ሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው የቤት ቅናት በልቶኛልና የሚሰድቡህም ስድብ በላይ ወድቋልና እንዳለ ክርስቶስ ለሰው ልጅ ሁሉ ሲል ፍጹም ሰው ፍጹም አምላክ ሆኗል። መዝሙር 64 ቁጥር 20 ክብር ይግባውና ሩቅ ብእሲ ተብሏል። ጋኔን አለብህ ተብሎ ተሰድቧል። ምራቅ ተተፍቶበታል። ማነው የመታ እስኪ ዕወቀው እየተባለ ተዘብቶበታል። ቅዱስ ዳዊትም አስቀድሞ ይህን ክርስቶስ ለሰው ልጅ ሁሉ ድኅነት ሲል የሚቀበለውን መከራና መዘባበት በመመልከት ለስዕለ ፀሐይ ስገድ መሥዋዕተ ሪያ ብላ ብለው በተገዳደሩት ጊዜ የሚሰድቡህም ስድብ በላዬ ወድቋልና አለም። መዝሙር 69 ቁጥር አራት ስለዚህም ክርስቶስ ይህን ያህል ለሚቀናለት ቤተ መቅደሱ እንደ እሳት በሚያቃጥል ቅናት እየተቃጠለም ይህን የሃይማኖት ቃል አስተማረም። በዚህ ቀን ቤተ መቅደሱን ያስከበረበት፣ ያጸዳበት፣ ያነጻበት፣ የለየበት፣ የቀደሰበት ቤቴ የጸሎት ቤት ይባላል እንጂ የንግድ የገበያ ማዕከል፣ የወንበዴዎችና የአጭበርባሪዎች አይደለም ብሎ በውስጡ የሥጋ ገበያ የሚያካሄዱትን በጅራፍ እየገረፈ አስወጥቶ ቤተ መቅደሱን እያስከበረበት ዕለት ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 12። ሃይማኖት አለን ብለው ምግባር የሌላቸውን እየገሠጸበት የወቀሰበት ስለ ቤተ መቅደሱ የቀናበት ቀን ነው። ያዕቆብ ምዕራፍ 2 ቁጥር 14። በዚሁ ምኩራብ ተገኝቶ ለታሰሩት ነፃነትን ለሞቱት ሕይወትን በጨለማ ለሚመላለሱትም ንስሐን በፍዳ የነበሩትን ዓመተ ምሕረትን እንዳስተማረ ቅዱስ ያሬድና ሊቃውንቱ እየቀመሩት ምጡቅ መንፈሳዊ መጻሕፍት ያስረዱናል። እንደ ቆርኔሌዎስና ቤተሰቡን ቤተ መቅደሱን ያከበረ እንደሚከበር ይልቁንም ጸሎቱ ቅድመ እግዚአብሔር እንደሚደርስ የምንማማርበት ዕለት ነው። በተቃራኒው በምን አለበኝነት እንደ አይሁድ በድፍረት ያለ ንስሐ ሕይወት በባዶ መመላለስ እንደሚያስቀጣ የዘመናችን መከራ አሳይቶናል። ራሳችን እየገመድነው የዘረኝነት ጅራፍም ራሳችንን እየገረፈ ከቤተ መቅደሱ እንዳስወጣን ተምረንበታል። ስለዚህ ሕንጻ ቤተ መቅደሱን አገልግለን ሕንጻ እግዚአብሔር ሰውን አክብረን ሕንጻ ቤተ መቅደስ ሰውነታችንን ሕይወታችንን በንስሐ አድሰን ከቆርኔሌዎስ ለመደመር ያብቃን። ይቆየን። ወስባት ለእግዚአብሔር